የኢትዮጵያ ሐኪሞች የመጀመሪያ ቀን የሥራ ማቆም አድማቸውን አደረጉ። ስትሩ ሆስፒታል ድረስ በመሄድ ማስፈራሪያ ካደረሱት ውስጥ ናቸውም ተብሏል። አገዛዙ የዶክተሮችን ደሞዝ ማገዱም ተነግሯል። ለዓመታት በመድረኮች ለወራት በደብዳቤም ላለፉት ቀናት ደግሞ በሰልፍ ዳቦና ደሞዝ ጠይቀው ምላሽ አጡት የሕክምና ባለሙያዎች እነሆ ወደ አድማ የመጀመሪያው ምዕራፍ ተሸጋግሯል። አድማ ያልተደረገባቸው የጤና ማዕከላት ያሉ ቢሆንም በበርካታ የሀገሪቱ አካባቢዎች ግን ከድንገተኛ ክፍል ጽኑ ሕሙማን ክፍል የጨቅላ ሕጻናት ክፍልና የማዋለጃ ክፍል በስተቀር አገልግሎቶች ዝግ ሆነው ውለዋል። የብልጽግናው መንግስት በበርካታ የህክምና ተቋማት አካባቢዎችም ወታደሮችን አሰማርቶ ታይቷል። ጥቂት በማይባሉ ቦታዎችም ለድንገተኛ አገልግሎት ወደ ህክምና ተቋማት የሄዱ ሐኪሞች ሳይቀር ታስረዋል። የማስፈራራትና ዛቻ ማስታወቂያዎችም አዲስ አበባ፣ ጎንደር፣ በኦሮሚያ ክልል አንዳንድ አካባቢዎችን ጨምሮም በተለያዩ ቦታዎች በማስታወቂያ ቦርዶች ላይ ተለጥፈው ተስተውሏል። ስራ አድማ የወጣቸው ወደ ስራ ግቡ የሚል ማስፈራሪያም፣ ይህ ማስፈራሪያ በማስታወቂያዎቹ ላይ ብቻ ሳይሆን በሚኒስትር ደረጃም የተፈጸመ ነው ሲል የህክምና ባለሙያዎች ንቅናቄ ይፋ አድርጓል። የጤና ሚኒስትር ዴኤታው ደረጀ ድጉማ በቅዱስ ጳውሎስ ሆስፒታል ተገኝተው ኃላፊዎችና ሰራተኞችን አስፈራርተዋል የሚለውን እንደ ምሳሌ በመጥቀስ የሆኖ ሆኖ ዛሬ በበርካታ የሀገሪቱ አካባቢዎች በከፊል አገልግሎቶች ላይ አድማው ተጀምሯል። መንግስት ለሰዎች ህይወት ደንታ እንደሌለው በሚያረጋግጥ ሁኔታ ለጊዜውም ቢሆን ድንገተኛ ክፍሎችን ክፍት ያደረጉ ስለመሆኑ የሚገልጹት የህክምና ባለሙያዎች ጥያቄያቸው ምላሽ የማያገኝ ከሆነ ግን ወደ ሙሉ አድማ እንደሚሸጋገሩ ማሳወቃቸው መሆናቸውም ይታወሳል። የሀገሪቱ የተለያዩ አካባቢዎች የሚገኙ የጤና ባለሙያዎችም ከድንገተኛ ከማዋለጃ፣ ከጽኑ ህሙማን እንደዚሁም ከድንገተኛ ቀዶ ህክምና ክፍሎች ውጭ ያሉ የህክምና ተቋማት አገልግሎታቸውን ማቋረጣቸውን በተመለከተም ቢቢሲ ዘግቧል። በተለይም ስፔሻላይዝድና ኮምፕሬሄንሲቭ የሆኑ የሀገሪቱ ትላልቅ የሚባሉ ሆስፒታሎች ስራ ማቆማቸውን የንቅናቄ አስተባባሪዎች የገለጹ ሲሆን ከሰባ በመቶ በላይ የሚሆኑት ስራ አቁመዋል ብለዋል። ለአብነት ያክል ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ህይወት ጠበበጊውን፣ ጎንደር ሆስፒታል፣ አዲስ ዘመን፣ ሐዋሳ ሆስፒታል የከፊል አድማው ከተመታባቸው የጤና ተቋማት መካከል የሚጠቀሱ ናቸው። የሀገሪቱ ቀደምትና ግዙፍ የሆነው ጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎች መዘጋታቸውን የገለጹ ስማቸው እንዲጠቀስ ያልፈለጉ አንድ የጤና ባለሙያ እርሳቸውን ጨምሮ ሐኪሞች ታካሚዎችን ራውንድ አይተው ከስራ መውጣታቸውን ገልጿል። ስጋት የሌለባቸውን ቦታዎችና ክፍሎችን ዘግተን ወጥተናል ያሉት ሐኪሙም እስከ አርባ በመቶ የሚሆነው የሆስፒታሉ ባለሙያ ስራ አልገባም ብለዋል። በሐዋሳ ዩኒቨርሲቲ ኮምፕሪሄንሲቭ ስፔሻላይዝድ ሆስፒታል የሚያገለግሉ ሐኪም እርሳቸውን ጨምሮ አብዛኞቹ ባለሙያዎች አድማ መምታታቸውን ገልጸው ከድንገተኛ ክፍሎች ውጭ ያለ አገልግሎት ሙሉ በሙሉ ዝግ ነው ሲሉ ነው የገለጹት። ተመላላሽ ህክምና፣ ተኝቶ ህክምና፣ ድንገተኛ ያልሆነ ቀዶ ህክምና ሙሉ በሙሉ ዝግ ነው ያሉት እነዚህ ሐኪም ከተመደቡ ጥቂት ባለሙያዎች ውጭ ያሉ ሰራተኞች ወደ ስራ አልገቡም ብለዋል። ይህንን ያረጋግጡና ስማቸው እንዳይጠቀስ የጠየቁ አንድ የሆስፒታሉ የስራ ኃላፊ ኢንተርን እና ሬዚደንት ሐኪሞች መቶ በመቶ በሚባል ደረጃ ወደ ስራ አልመጡም ብለዋል። ባህር ዳር የሚገኘው የአማራ ክልል ትልቁ ሆስፒታል የጥበበ ግዮን ሆስፒታል ባለሙያዎችም አድማ መምታታቸውን የተናገሩ አንድ ባለሙያም 95 በመቶ የሚሆኑ የጤና ባለሙያዎች አድማ ላይ ናቸው ሲሉ አሳውቋል። የመጨረሻው አቅማችንን አሟጠን እስከ ዛሬዋ ቀን ድረስ ጠይቀናል፣ ሰርተናል። ከዚህ በላይ ምንም ማድረግ የማንችልባቸው ሁኔታዎች ስለተፈጠሩ እንጂ ቅንጦት ፈልገን አልነበረም ሲሉ ባለሙያው ስለ አድማው ተገቢነት አቅርቦ ዛሬ ብዙ ሆስፒታሎች ስራ ላይ አይደሉም ሲሉ ስለ አድማው ማብራሪያ የሰጡ አንድ የጤና ባለሙያዎች ንቅናቄ አስተባባሪ የስራ ማቆም አድማው ባቀድ ነው ልክ እየሄደ ነው ብለዋል። ባለሙያዎቹ እየተራባችሁ ከሰው በታችሁ ናችሁ እየተቸገራችሁ ልጅ ማሳደግ ሳትችሉ አገልግሎ የሚል ቃል አልገባንም፣ እንደዚህ ብዬ እጀን አንስቼ ቃል አልገባሁም የሚሉት የጥቁር አንበሳ ስፔሻላይዝድ ሐኪም ታካሚዎች ላይ ለሚፈጠር የሕክምና ጦት ባለሙያው ከደሙ ንጹህ ነው ሲሉ ተጠያቂው መንግስት ስለመሆኑም አስረድቷል። ሌላ ባለሙያ በበኩላቸው ወደን የገባንበት ሳይሆን ብቸኛው መንገዳችን ይሄ ነው ብለን ስላሰብን ጠይቀንም የሚሰማን ስላጣን ነው መከፈል ያለበት መስዋዕትነትን እንከፍላለን ሲሉ ለቢቢሲ ተናግሯል። አሁንም መንግስት ዝምታን መርጧል ያሉት የጤና ባለሙያዎቹ የጤና ተቋማት አመራሮች ባለሙያዎች ላይ ጫና እየፈጠሩ እንደሆነም ያስረዳሉ። የአስራ አንድ ተመራቂ ዶክተሮች ደሞዛቸው ታግዷል፣ ወደ ስድስት የሚሆኑ ሲኒየር ዶክተሮች ደግሞ የቃል ማስጠንቀቂያ ተሰጥቷቸዋል ሲሉ ምላሽ ከመስጠት ይልቅ ጫናዎች እየደረሱ ስለመሆኑ ነው እኒህ የጥቁር አንበሳ ሆስፒታል ሐኪም የገለጹት። ምላሽ ካልተሰጠ ግን ከግንቦት አስር በኋላ ሙሉ በሙሉ የሀገሪቱ ሆስፒታሎችና የሕክምና ተቋማት የስራ ማቆም አድማ ይደረግባቸዋል ሲሉ ባለሙያዎቹ በመርሃ ግብራቸው ላይ አስፍረዋል።